ጤና ይስጥልን አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምረዋል። አበይት ጉዳዮቹ እናስተዋወቃችሁም። ጀነራሉ ጽንፈኛ ሲሉ የጠሩትን ኃይል በመደምሰስ ሰላም እያረጋገጡ መሆኑን ሲገልጹ፣ አመራሩ ደግሞ በሩ ለሰላም ክፍት ነው፣ ሰላምን ምረጡ ሲሉ ጥሪ አቀረቡ። የወልቃይት ጠገዴ ሰቲት ሑመራ ዞን ዋና አስተዳዳሪ አሸተደመለው ተገኝቷል ያሉትን የነፃነት ድል በመጠቀም የወሰንና የማንነት ጥያቄዎች ምላሽ እንዲያገኙ መስራት እንደሚያስፈልግ ገለጹ። የኢትዮጵያ ብሔራዊ ባንክ የሚያዘጋጀው ቀጣይ የውጭ ምንዛሪ ጨረታ የብር ተመን መዳከም የሚያሳይ እንደሚሆን ተገለጸ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችንም ይዘናል። አብረን ቆይ የኢትዮጵያ ብሔራዊ ባንክ የሚያዘጋጀው ቀጣይ የውጭ ምንዛሪ ጨረታ የብር ተመን መዳከምን የሚያሳይ እንደሚሆን ተገለጸ። የኢትዮጵያ ብሔራዊ ባንክ ለ2018 በጀት ዓመት ሶስተኛ ሩብ ዓመት የውጭ ምንዛሪ ጨረታ 400 ሚሊዮን ዶላር መመደቡን ተከትሎም ለ23 ቀን 2018 ዓ ምት በተካሄደው 11ኛው ዙር የውጭ ምንዛሪ ጨረታ ለአንድ የአሜሪካን ዶላር አማካይ የምንዛሪ ተመን ብር 154.3993 ኖ ስለመመዝገቡ መረጃዎች ያሳያሉ። ይህ 17 ባንኮች እንደተሳተፉበት የተነገረው ጨረታን ጨምሮ የዓይነቱ የብሔራዊ ባንክ አሰራር ለገበያው መረጋጋት ለመደገፍ ቢሆንም ባንኩ እንዳሰበው ገበያውን የሚያረጋጋ ሳይሆን የብር ተመን በፍጥነት እንዲዳከም እናም የገንዘብ ገበያው ምን ያህል ፈጣን ለውጥ እያስተናገደ እንደሆነ የሚያሳይ ነው ተብሏል። በዚህ ጉዳይ ላይ አዲስ ማለዳ አስተያየታቸውን ያካፈሉት የምጣኔ ሀብት ባለሙያው ቆስጠንጢኖስ ብረ ተስፋም ይህንኑ ሀሳብ ይገዙታል። አሁን ያለው ሁኔታ ዶላር አቅርቦቱ ወይ የውጭ ምንዛሪ አቅርቦቱ ከፍላጎቱ ጋር የተጣጣም አይደለም ማለት ነው። ስለዚህ አሁን ላለው ጥቂት ዶላር ሰው እንደምን ብሎ በርከት ባለ ብር መግዛት እየፈለገ ነው ያለው ማለት ነው። ኢትዮጵያ በቂ የሚባል የዶላር ክምችት እስከሌላ ድረስ ይህ መሰሉ ሁኔታ ይቀጥላል፣ ያሉት ቆስጠንጢኖስ ባንኮቹ ደንበኞቻቸው የውጭ ምንዛሬ እስከፈለጉ ድረስ ከፍተኛ ዋጋ እየሰጡ ሊገዙ ይችላሉ፣ ምክንያቱም በመጨረሻ ደንበኞቻቸው እንዲከፍሉ ስለሚያደርጉ ነው ይላሉ። አክለውም ባንኮች የውጭ ምንዛሬ ከሌላቸው እንደ ባንክ መቀጠል አይችሉም። ዋናው ነገር አገሪቱ የውጭ ምንዛሬ በበቂ ሁኔታ ሊኖራቸው ይገባል። ይሁን እንጂ ይህን እንዳታደርግ የሚይዟት ችግሮች አሉባት ሲሉም የገንዘብ መግዛት አቅም መዳከም በቀጣይ ጨረታ ላይ ሊደገም እንደሚችል ጠቁመዋል። የ ጨመረ ነው የሚሄደው። ይሄ የአቅርቦትና የፍላጎት ጉዳይ ነው። ባንኮቹ ይህንን ውጭ ምንዛሬ ደንበኞቻቸው እስከፈለጉ ድረስ ባንኮቹ ከፍተኛ ዋጋም እየሰጡ ሊገዙ ይችላሉ። ምክንያቱም ደንበኛቸው ነው መጨረሻ ላይ ይህን ሁሉ የሚከፍለው። አሁን ባንኮቹ ከውጭ ከብሔራዊ ባንክ በመቶ ሀምሳ ብር ከገዙ እነሱ ለደንበኞቻቸው በመቶ ሀምሳ ሁለት በመቶ ሀምሳ ሶስት መቶ ሀምሳ አራት ይሸጣሉ። እርግጥ ያንን የሚያቀብ ህግ አለ። ግን ባንኮቹ ውጭ ምንዛሪ ያስፈልጋቸዋል። እሱ ከሌለ ትልቁ ገቢያቸው የኤክስፖርት ገቢ ነው፣ የኤልሲ መከፈት ጉዳይ ነው ትልቅ ገቢ የሚኖር ያስቸግራቸው እና ይህንን ገቢ ካላገኙ ደግሞ እንደ ባንክ ሆኖ መቀጠል ያስቸግራቸዋል። ዋናው ነገር የውጭ ምንዛሬ በቋሚነት መኖሩ ነው። ይሄ አንዱ ችግር ምንድን ነው፣ ሀገሪቱ ከፍተኛ እየከፈለች ነው ያለችው የልማት ፕሮጀክቶቹን እያካሄደች ነው ያለችው። ስለዚህ በመንግስት ደረጃ የሚወጣው የውጭ ምንዛሬ ከፍተኛ ስለሆነ ለግል ሴክተሩ የሚተርፎ ከዛ ተቀንሶ ነው ማለት ነው። ስለዚህ አሁን በሚቀጥለውም ጨረታ ከፍ ሊል ይችላል የሚል ግምት ነው ያለኝ። ብሔራዊ ባንክ የገበያ መረጋጋት ያስገኝልኛል ሲል እየተጠቀምበት ያለው የውጭ ምንዛሪ ጨረታ በዚህ መልክ የገንዘብ የመግዛት አቅም መዳከም ማሳየቱም በአንጻሩም የገበያ ንረት መባባሱ የኑሮ ውድነቱንም በተመሳሳይ የሚያባበት ስለመሆኑ ማሳያ እንደሆነም ባለሙያው ይናገራሉ። በተለይም ኢትዮጵያ ከውጭ በከፍተኛ ሁኔታ የምታስገባቸው እንደ ነዳጅ እና ዘይት የመሳሰሉ ምርቶች እንዲጨምሩና በዜጎች ኑሮ ላይ አለመረጋጋት እንዲያስከትል የሚያደርጉ ንረቱንም የሚያስቀጥል እንደሚሆን ተናግረዋል። አለ እንጂ ምክንያቱም በርከት ያለ ዕቃ ከውጭ እናመጣለን ወደ ሀያ ቢሊዮን ድረስ የሚገመት ኢምፖርት እናደርጋለን። እነዚህ ሁሉ አሁን በብር ምንዛሬ እየጨመረ በሄደ ቁጥር ብር እነሱም ዋጋቸው እየጨመረ ይሄዳል። ለምሳሌ አንድ ሊትር የምግብ ዘይት አስር ዶላር የሚገዛ ከሆነ በመቶ ሰላሳ ሲመነዘር ሺ ሶስት መቶ ነው የሚሆነው፣ በመቶ ሀምሳ ሲበዝም ሺ አምስት መቶ ነው የሚሆነው። ስለዚህ እነዚህ ዋጋቸው እየጨመረ ይመጣል። ያ ነው ከፍተኛ እንግዲህ ጥንቃቄ የሚያስፈልገው ነዳጅ፣ ማዳበሪያ የመሳሰሉ ነገሮች አሁን እነሱ በውጭ ምንዛሬ ተገዝቶ የሚመጡ ስለሆነ ከፍተኛ ተጽዕኖ ይኖራቸዋል በህብረተሰቡ ላይ እና ነጋዴው ከውጭ የሚያመጣውን እቃ የሚከፍለውን ገንዘብ ለሸማቹ ነው የሚያስተላልፈው ከነ ትርፉ። ስለዚህ ሸማቹ ነው ብዙ ሊጎዳ የሚችለውን ትልቁ ችግር የዋጋ ግሽበትም ይሁን የብሩ መዋዠቅ የሚያመጡት ጣጣ የህዝቡ ገቢ አለመጨመር ነው የሚሉት ባለሙያው፣ በተለይም ቋሚ ደመወዝተኛ የሆኑና በጡረታ የሚተዳደሩ ዜጋዎች በከፍተኛ ውጥረት ላይ ናቸው ሲሉ ችግሩ መፍታት የሚቻለው ከሚመለከታቸው ባርሻ አካላት ከህዝብ ማህበራት እና ከሙያ ማህበራት ጋር ውይይቶችን በማድረግ እንጂ በአንድ ጊዜ በኢኮኖሚ ፖሊሲው ላይ የሚለወጥ አይደለም ሲሉ ተናግረዋል። ባንኩ ከሁለት ወራት በፊት በዘጠነኛው ዙር ጨረታ የተመዘገበው አማካይ ተመን 138.2 ብር የነበረ ሲሆን ከዚህ ተመን ጋር ሲነጻጸር የዶላር ዋጋው በከፍተኛ ሁኔታ በመጨመር በሁለት ወራት ውስጥ የ1172 የምንዛሬ ተመን ጭማሪ ታይቶበታል ነው የተባለው። ጀኔራሉ ጽንፈኛ ሲሉ የጠሩትን ኃይል በመደምሰስ ሰላም እያረጋገጡ መሆኑን ሲገልጹ፣ አመራሩ ደግሞ በሩ ለሰላም ክፍት ነው፣ ሰላምን ምረጡ ሲሉ ጥሪ አቀረቡ። በአማራ ክልል ወታደራዊ ጀኔራሎችና ሲቪል አመራሮች በየዕለቱ ለማለቱ የሚቻል መልኩ ህዝባዊ ውይይቶችን እያካሄዱ የተለያዩ መልዕክቶችንም እያስተላለፉ ይገኛሉ። ከእነዚህ ውስጥ የሰሜን ምዕራብ አዛዥ ለትናንት ጀኔራል ብርሃኑ በቀለ በጎንደርና አካባቢው እንዲሁም በምክትል ርዕሰ መሳርን ማዕረግ የአሳር ዘርፍ አስተባባሪ አማኑኤል ፍረድና ከፍተኛ የስራ ኃላፊዎች ምስራቅ ጎጃም ዞንና አካባቢው ያደረጉት ውይይቶች ይጠቀሳሉ። ምዕራብ እዝ ዋና አዛዥ ከማዕከላዊ ጎንደር፣ ሰሜን ጎንደር፣ ምዕራብ ጎንደር ከወልቃይት ሰቲት ሁመራ እና ከጎንደር ከተማ ከፍተኛና መካከለኛ አመራሮች እንዲሁም የእዙ ከፍተኛ አመራሮች በተገኙበት በጎንደር ከተማ በቀጣናው አሁናዊ ሁኔታ ላይ ውይይት ማድረጋቸውን የመከላከያ ሰራዊት አስታውቋል። ጽንፈኛ ሲሉ የጠሩት ቡድን ታጣቂዎች በአሁኑ ወቅት በቡድንና በተናጠል እንዲሁም በስጥቅና ያለስጥቅ እጃቸውን ለመንግስት እየሰጡ ይገኛሉ ያሉት የሰሜን ምዕራብ እዝ አዛዥ ሌተናንት ጀኔራል ብርሃኑ በቀለም ህብረተሰቡም ተግባሩን ተገንዝቦ አካባቢውን በንቃት እየጠበቀ ይገኛል ብለዋል። ቡድኑ እቆምልሃለሁ ያለውን የአማራ ክልል ህዝብ ህዝብ እያሰቃየና ወደ ደህንነት እየመራ ይገኛል ያሉት ዋና አዛዡም ህብረተሰቡ ከመንግስት ጎን ሰልፎ ሊታገለው እንደሚገባና የተጀመሩ ጥረቶችን አጠናክሮ እንዲቀጥልም አሳስበዋል። ይህ በእንዲህ እንዳለ ምስራቅ ጎጃም ዞንና አካባቢ ውይይት ያደረጉት ምክትል ርዕሰ መስተዳድር የአሰራር ዘርፍ ኃላፊ አማኑኤል ፈረደም የተከፈተ የሰላም በር አለ፣ የሰላም አማራጭን ምረጡ ሲሉ ተደምጠዋል። ተፈጥሯል የሚሉት የጸጥታ ችግር የውጭ ኃይሎች እጅና ፍላጎት ያለበት ኢትዮጵያን ማዳከም የሚፈልግ አጀንዳ ያነገበ እንጂ ተራ ጉዳይ አይደለምም ብለዋል። ኢትዮጵያን ማደግ የማይፈልጉ ያሏቸው የሩቅና የቅርብ ጠላቶች ሲሉ የፈረጇቸው ነገር ግን በስም ያልጠቀሷቸው አካላት መኖራቸውንም ተናግረዋል። ሲቀጥሉም የመንግስት ቀዳሚ ፍላጎት ችግሮችን በውይይት መፍታት መሆኑንም ተናግረዋል። የማይዘጋ የሰላም በር አለኝ። የሃይማኖት አባቶችና የሀገር ሽማግሌዎች ታጣቂዎች ሰላም አማራጭን እንዲቀበሉ ግፊት ማድረግ አለባችሁ ነው ያሉት። ሰላም አማራጭን በማይቀበሉ ታጣቂዎች ላይ ግን የህግ ማስከበር ስራ እንሰራለን ሲሉ አስጠንቅቋል። ህዝቡ የራሱን ሰላም መጠበቅ እንደሚገባ አመላክተው የአካባቢው መሪዎችም ህዝብን አስተባብረው ሰላምን ማረጋገጥ እንደሚጠበቅባቸው አሳስበዋል። የወልቃይ የጠገሬ ሰይቱ መራዞን ዋና አስተዳዳሪ አሸተ ደምለው ተገኝቷል ያሉትን የነፃነት ድል በመጠቀም የወሰንና ማንነት ጥያቄዎች ምላሽ እንዲያገኙ መስራት እንደሚያስፈልግ ገለጹ። እርሳቸው የሚሉም በትግራይ ክልል በኩል ህገ መንግስት የግዛት አንድነት ሲረጋገጥ ተፈናቂዎች ይመለሱ የሚሉ ጥያቄዎች መነሳታቸው ቀጥሏል። በአማራ ክልል ወልቃይ የጠገሬ ሰይቱ መራዞን የነጻነት እያለ የጠራውን አምስተኛ ዓመት ፓናል ውይይት ያከበረ ሲሆን በዚህም ያልተመለሱት የወሰንና የማንነት ጥያቄዎች ምላሽ እንዲያገኙ መስራት እንደሚያስፈልግ ዋና አስተዳዳሪው አሸተ ደምለው ተናግረዋል። ድሉን አግኝቶ በድሉ መርካት ሳይሆን ድሎቹን አጣጥሙ ለቀጣይ ለመስራት እንደ አንድ መነሻ እርሾ ሆነው ያገለግሉታል። የሚሉት ዋና አስተዳዳሪው የቀረውን ማወቅ ደግሞ በጣም ተገቢ አስፈላጊም ስለሆነ ማን ምን ይስራ ለቀጣይ የሚለው ደግሞ ትልቅ ተልእኮ እንቀበላለን። ለማንነት ትግል እኛ ተልእኮ ሰጪ፣ እናንተ ተቀባይ የሚባል ነገር የለም በማለት ተናግረዋል። የዞኑ ምክትል አስተዳዳሪ እና የሰላምና ፀጥታ መምሪያ ኃላፊው ኮሎኔል ደመቀ ዘውዱ በበኩላቸው ባለፉት አምስት የነጻነት ሲሉ በጠሯቸው ዓመታት የወልቃይ ጠገዴ አማራ የወሰንና ማንነት አስመላሽ ኮሚቴና የዞኑ አስተዳደር ዘርፈ ብዙ ውጤቶችን አስመዝግበዋል ባይ ናቸው። ኮሚቴው ዘርፈ ብዙ ውጤቶችን ያገኘ እንደሆነ አሁን ሆነን ደግሞ ስናየው ሙሉ አሰራር መስርተን እንደ ህዝብ መጨረሻ ጫፍ ላይ ደርሰን እየታገለን እንገኛለን ሲሉ ገልጸዋል። እርሳቸው ይህም ቢሉም ሂውማን ራይትስ ዎች ግን ኮሎኔሉ በትግራይ ተወላጆች ላይ የዘር ማጽዳት ወንጀል ፈጽመዋል ሲል መክሰሱ ይታወሳል። የክስ ታዲያ ባለፈው ሳምንት ከአልጀዚራ ጋር ቆይታ ላደረጉት ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳም ተነስቶላቸው ነበር። በወቅቱ የትግራይ ተወላጆች ላይ እንዲህ አይነት ወንጀል ከፈጸሙ ሰው ጋር መገናኘት ክህደት አይደለም ወይ የሚል ጥያቄ የተነሳላቸው ጌታቸውም የትግራይን ህዝብ ጥቅም ለማረጋገጥ ተፈናቃዮችን ለመመለስ እንዲሁም የስራ ድርሻ የከርሳቸው ጋር ተገናኝቶ መከሩን የግድ ያደርገዋል ሲሉ መከላከላቸው አይዘነጋም። ይህ የወልቃይት ጉዳይ በዘር ማጽዳት፣ በተፈናቃዮች መመለስ ብቻ ሳይሆን ከፍተኛ የይገባኛል ጥያቄ የሚነሳበት ነው። በትግራይም በአማራም ወገን የው ጥያቄ ሲነሳ ቢከርምም ጠቅላይ ሚኒስትሩ ግን በህዝብ ውሳኔ ይፈታል ሲሉ ባለፈው ጥቅምት ወር በፓርላማ መግለጻቸው ይታወሳል። የለም፣ የመሬት ጥያቄ አለ፣ ኮንቴስትድ ኤሪያ አለ። በአማራ ይገባኛል የሚባል ቦታ በትግራይ ይገባኛል የሚባል ቦታ አለ። እሱ እንዴት ይፈታ ለሚለው ራሱ ህገ መንግስቱ ምላሽ አለው። የተከበረው ምክር ቤት በአንክሮ እንዲያስተውል የምፈልገው ኢትዮጵያ ውስጥ በኦሮሚያና፣ በአማራ በአማራና፣ በሶማሌ በምናምን መካከል ድንበር የለም፣ ወሰን ብቻ ነው ያለው። ወሰን ሲያስቀምጥ ክልል አንድ ሁለት ሶስት ሲል ህገ መንግስቱ ቀበሌ ግን አያሰምርም ይችኛዋ ካርታ የኦሮሚያት አይልም ህገ መንግስቱ ምን ይላል? አከራካሪ ጉዳዮች ካሉ በህዝብ ውሳኔ ምላሽ ያገኛሉ ይላል እንጂ ድንበር አስምሮ ልክ እንደ ኢትዮጵያና ሱዳን፣ ኢትዮጵያና ኬንያ ድንበር ነው አይልም። የሚያጨቃጭቅ ቀበሌ ካለ የሚኖርበት ህዝብ ተወያይቶ በፌዴሬሽን ምክር ቤት ተወስኖ ወደዛም ወደዚህም ሊሄድ ይችላል። ህገ መንግስቱ የሚለው ይሄንን ነው። ዲሞክራቲክ ሪፐብሊክ ኮንጎ ከኢቦላ ቫይረስ ነፃ መሆኗ ታወጀ። በዲሞክራቲክ ኮንጎ ተቀስቅሶ የነበረው የኢቦላ ወረርሽኝ ከአርባ ሁለት ቀናት ያላሳለሰ ጥረት በኋላ ሙሉ በሙሉ መወገዱን እና አገሪቱ ከቫይረሱ ነፃ መሆኗን የአፍሪካ የበሽታዎች መከላከልና ቁጥጥር ማዕከል አስታወቀ። የወረርሽኙ መወገድ የአመራር ቁርጠኝነት ካለ እና የተቀናጀ ስራ ከተሰራ ከአቅም በላይ የሚሆን ነገር እንደማይኖር ትልቅ ማሳያ ተደርጎ የሚወሰድ መሆኑን ማዕከሉ ገልጿል። በዚህም በአመራሩ በጤና ባለሙያዎችና በህብረተሰቡ የጋራ ርብርብና የተቀናጀ ጥረት የመጨረሻው ህመምተኛ ካገገመ ወዲህ ባለፉት አርባ ሁለት ቀናት ምንም አይነት አዲስ በወረርሽኝ እንደተጠቃሰው አለመመዝገቡን ተቀጥሎ ዲሞክራቲክ ሪፐብሊክ ኮንጎ ከበሽታው ነፃ መሆኗን የአፍሪካ የበሽታዎች መከላከልና ቁጥጥር ማዕከል ሰበር ብሎ ባወጣው መግለጫው አስታውቋል። የአፍሪካ የበሽታዎች መከላከልና ቁጥጥር ማዕከል ዋና ዳይሬክተር ዶክተር ጂን ካሲያ ይህ ስኬት የልዩ ቁርጠኝነትና ተምሳሌታዊ ቅንጅት የፈጠሩት ነው ሲሉም በዲሞክራቲክ ኮንጎ የኢቦላ ወረርሽኝ ላይ የተገኘውን ውጤት አሞካሽተውታል። በሀገሪቱ የኢቦላ ወረርሽኝ ቁጥጥር ለተገኘው አንጸባራቂ ስኬት የሀገሪቱ የጤና ሚኒስትር ዶክተር ሮጀር ካምብ አመራር የህብረተሰብ ጤና ኢንስቲትዩቱን ቴክኒክና ፋይናንስ ድጋፍ አጋሮች ባለሙያዎችን የመስክ ባለሙያዎችንና ህብረተሰቡንም የፈጸማችሁት ጀግንነት አህጉራችን ማነቃቃቱ እንደቀጠለ ነው ሲሉም ምስጋናቸውን ችለዋል። አሁን ላይ ሙሉ በሙሉ ከሀገሪቱ መወገዱ የታወጀው እና በዲሞክራቲክ ሪፐብሊክ ኮንጎ 16ተኛ ጊዜ ተቀስቅሶ የነበረው የኢቦላ ወረርሽኝ በካያሳይ ግዛት በኩል ወደ ሀገሪቱ የገባውና በይፋ የተገለጸው መስከረም አራት ቀን 2025 እንደ አውሮፓውያን አቆጣጠር ነበር። ከዚያ ጊዜ ጀምሮ የመጨረሻው ታካሚ ከሆስፒታል አገግሞ እስከወጣበት ጥቅምት 1925 ድረስ 53 የተረጋገጡ የኢቦላ ቫይረስ ምርመራ ውጤቶች 11 አጠራጣሪ ውጤቶች እና ቫይረሱ መያዛ መሆናቸው ከተረጋገጡት መካከል ደግሞ ሰላሳ አራቱ ሞታቸውን የማዕከሉ ዘገባ ገልጸዋል። የሀገሪቱ የህብረተሰብ ጤና ኢኒስቲዩት ኃላፊ ዲዮርዶኔ ካዛሪ በበኩላቸው ከወረርሽኙ ጋር በተያያዘ በአጠቃላይ የ45 ሰዎች ህይወት ሳያልፍ እንዳልቀረ የተመዘገቡት ሪፖርቶች ማመላከታቸውን ገልጸዋል። ይሁን እንጂ በተደረገው ህብረተሰቡን ያሳተፈ ጠንካራ የክትትልና የቁጥጥር እንዲሁም የወረርሽኝ ወቅት ዝግጁነትና ሰፊ የክትባት ስራ ወረርሽኙ በቁጥጥር ስር መዋል መቻሉንና የመጨረሻ ወረርሽኙ ታካሚ አጋግመው ከሆስፒታል ከወጣበት ጥቅምት 19 2025 ጀምሮም አርባ ባለፉት 42 ቀናት ምንም አይነት አዲስ በቫይረሱ የተያዘ ሰው አለመመዝገቡን ማዕከሉ አስታውቋል። ወረርሽኙ አቆመ ማለት ወረርሽኝን የመቆጣጠር ስራና አመራር ያቆማል ማለት እንዳልሆነ አጽኖት ሰጥቶ የገለጹት ዋና ዳይሬክተሩም እንዲያውም ዋነኛ ስራ የሚጀምረው ወረርሽኙ በቁጥጥር ስር በዋለበት ሰዓት ነው በማለት በወረርሽኙ ቁጥጥር ወቅት የተገኙ ስኬቶችና ድግመቶች በአግባቡ ተሰንደው ለቀጣይ ጊዜያት ግብዓት ሊሆኑ በሚችሉበት መንገድ ጥቅም ላይ መዋል እንዳለባቸው አሳስበዋል። ለዚህም ስራ የአፍሪካ የበሽታዎች መከላከልና ቁጥጥር ማዕከል የሳይንስና ኢኖቬሽን ዲፓርትመንት ከቀጣይ ሳምንት ለሚጀምረው የደረ ወረርሽኝ ጥናት አንድ ሚሊዮን ዶላር የተለመደ ቡንም ይፋ አድርገዋል። ዕለታዊ ዜናችን ተጠናቋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።